አሁን የሚገኝበት የመኖሪያ ቤት የአዲስ አበባ ከተማ የመጀመሪያው አስተዳደር የነበሩት ቢተወደደ ኃይለ ጎርዲስ ወልደ ሚካኤል መኖሪያ ቤት ነበር። ይህ ቤት እንግዲህ በቅርስነት የተመዘገበ ቢሆንም ለረጅም ጊዜ ጉዳት ደርሶበት ነበር። አሁን ላይ ግን እንዲህ ባለ መልኩ ታድሶ ጣይቱ የባህልና የትምህርት ማዕከል ሆኖ በድምቀት ተከፍቷል። ቦታ የጠቅላይ ፍርድ ቤት ሆኖ የተለያዩ የዳኝነት ስርዓቶች ሲካሄድበት የነበረና ብዙ ታሪኮች ያሉበት ነው። ይሄ ቤት የቢትወደድ ኃይለ ጊዮርጊስ መኖሪያ ቤት ነበረ፣ ዛሬ መቶ ሃያ ዓመት በፊት ጀምሮ። ከዛ በኋላ መዘጋጃ ቤት ሆነ፣ ማለት ዛሬ እንደ የከተማ አስተዳደሩ ጽህፈት ቤት ሆነ እና ለ16 ከንቲባዎች እዚህ ቤት ውስጥ ሰርተዋል። ከዛ በ1960 ዓመተ ምህረት ፍርድ ቤት ሆነ። በ1960 ዓመተ ምህረት የግርማዊን ንጉሠ ነገሥት የዙፋን ችሎት አጣሪ ጉባኤ ሲቋቋም እዚህ ውስጥ ተቋቋመ እና የመጀመሪያው ፕሬዚዳንት የዛ አሁን እዚህ ላይ ፎቶግራፋቸውን የምታዩት አፈንጉሥ ቅጣው ይታጠቁ እዚህ ላይ የምታያቸው ደግሞ ችሎቱን ነው። እርግጥ ይሄ ችሎት ጠቅላይ ፍርድ ቤት ፕሬዚዳንት ሆኖ በነበረበት ጊዜ እዛ የተነሳ ነው። ወንበሩም በዛን ጊዜ ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ ይህንን የጣይቱ ባህልና ትምህርት ማዕከል መርቀው ከፍተዋል። እርሳቸውም እንደተናገሩት ይህ ስፍራ እንግዲህ ብዙ ታሪክ ያለው እና ነገም ታሪክን ለማሸጋገር ለትውልዱ ትልቅ ጠቀሜታ እንዳለው ነው ያነሱት መቶ ሃያ ዓመት የኖረ ቤት እንዴት በዛ ዘመን በጥበብ እንደተሰራ እያንዳንዱን ዝርዝር የተሰራበትን ሁኔታ ስናይ በእርግጥ ለዛሬው ትውልድ በቅርስነት በውስጡ ለመሰልጠን ለቅርስነት ለማሰብ ብቻ ሳይሆን በርካታ ነገሮችን እንማርበታለን ብዬ አስባለሁ። በምንሰራው ስራ ውስጥ ዛሬን ብቻ ሳይሆን የነገውን ትውልድ አስበን የተሰሩ አሻራዎች ከትውልድ ትውልድ እየተሸጋገሩ ጥቅም መስጠት እንዲችሉ ሀገር እንዲያኮሩ አስበን ደክመን ከሰራን፣ ሁልጊዜ የሰራነው ስራ ሳይበላሽ፣ ሳይጠፋ፣ ሳይወድቅ፣ ሳያረጅ፣ ሳይፈርስ ለረጅም ጊዜ ማገልገል እንደሚችል ማሳያ ነው። በሌላ በኩል ደግሞ የጣይቱ ባህልና የትምህርት ማዕከል መስራች የሆነችው አለም ፀሐይ ወዳጆ ከያኒ አለም ፀሐይ ወዳጆም በበኩሏ በተለይ እንግዲህ 24 አመት ሙሉ የጣይቱ ባህልና ትምህርት ማዕከል እውን እንዲሆን መስራታቸውን አንስተዋል። ለዚህም ድጋፍ ላደረጉ ሁላ ምስጋናቸውን አቅርበዋል። የፈጠራ ባለሙያዎች የኔ ነው የሚሉት የጥናትና የምርምር ቤት እንዲኖራቸው የሚያስችለው ግቢ ጥበባቸውን ለሕዝብ የሚያቀርቡበት እንዲሁም ሁሉም ኢትዮጵያዊ ባህሉን የወግ እቃውን፣ ጌጡን፣ ጥበቡን፣ ልብሱን የሚያሳይበት ስፍራ እንዲሆን ነው የምንታገለው። በህልሜ አምነው ምኞቴን እውን ለማድረግ አብረውኝ የደከሙ በጣም ብዙ ናቸው። በእውቀታቸው በገንዘባቸው፣ በጉልበታቸው፣ በጊዜያቸው አስተዋጽኦ ያደረጉትን ሁሉ ልጥራብል ልዘርዝርብል የማይቻል ስለሆነ ሁሉንም እግዚአብሔር ይስጥልኝ ይላለው።